እዚህ አልጋህን ተሸክመ ሂዳ ያለው በዚህ ጊዜ ለ ሰላሳ ስምንት ዓመት ተሸክማው የነበረችውን አልጋ እርሱ ተሸክሞ ሄደ። ማለት የጌታዬን የኢየሱስ ክርስቶስን የልብሱን ጫፍ ብነካ ወድናለሁ ብላ በልቡ አሰበች። እምነቷ ታላቅ ነው። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅማል? ከንቱ ነው፣ ባዶ ነው። እምነት ያለ ስራ ስራ ያለ እምነት ባዶ ነው ማለት ነው ሰላም ጤና ይስጥልን፣ ወድ ቤተሰቦቻችን፣ እንደምንከርማችኋል። ቸርነቱ ብዙ የሆነ ልዑል እግዚአብሔር አምላካችን ጠብቆ እስከዚህ ሰዓት ድረስ ስላደረሰን ክብር ምስጋና ለርሱ ይሁንልን። እንግዲህ በቅድስት ቤተ ክርስቲያናችን አስተምህሮ በቅዱስ ያሬድም ስያሜ መሰረት ይሄ የአብይ ጾም አራተኛው ሳምንት መጻጉዕ ተብሎ ይጠራል ይጠቀሳል። በዚህም የሚነበበው ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ አምስት ከቁጥር ስድስት ጀምሮ ያለውን ቃል ይሆናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ብሎ ታሪኩን ይጀምርና በብራይስጥ ቤተሳይዳ የምትባል አንዲት የመጠመቂያ ስፍራ እንዳለች እና በዚህም በመጠመቂያ ስፍራ ውስጥ ብዙ በሽተኞች በተለይም ደግሞ አይነ ስውሮች፣ ለምጻሞች፣ አካላቸው ጎዶሎ የሆኑ እጅግ በጣም ስፍር ቁጥር የሌላቸው በሽተኞች በዚህ ስፍራ ላይ በዚህ የመጠመቂያ ስፍራ ላይ ይገኛሉ፣ ይቀመጣሉ፣ ይኖራሉ ጭምር። ለምንድን ነው ሲባል የጌታ መልአክ ወይም የእግዚአብሔር መልአክ አንዳንድ ጊዜ እየመጣ ይሄ እግዚአብሔር መልአክ ያናወጸዋል፣ ወንዙን ወይም ደግሞ ውሃውን በሚያናወጽበት ጊዜ ላይ ቀድሞ የገባ በሽተኛ ከዚያ ስፍራ ቀድሞ የነበረው ደግሞ ወደ ወንዙ ወደ ውሃው ወደ ውስጥ የገባ ሰው ከበሽታው ይፈወሳል፣ ከለምጹ ይነጻል ከአንካሳነቱ ድኖ ይሄዳልና። በዚህን ጊዜ ለሰላሳ ስምንት ዓመት በአልጋ ላይ የቆየ አንድ በሽተኛ ነበረ። ይሄም በወንዙ ዳር ላይ ተቀምጦ ጌታ ኢየሱስ ክርስቶስ ያየዋል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እጅግ ብዙ ተአምራትን አድርጓል። ከተአምራቶቹ መካከል አንዱ ይሄ ነው። እንግዲህ በብሉይ ኪዳን ዘመን ሰው ለእግዚአብሔር የቀረበ አልነበረም እና የመጠመቂያ ስፍራውን ብዙዎች ይጓጉለት ነበር። ከነዚህ መካከል አንዱ ሰላሳ ስምንት ዓመት ሙሉ በአልጋ ላይ የነበረ ይሄ ሰው ነው ማለት ጌታ ኢየሱስ ክርስቶስ ሲያየው ልትድን ትወዳለህን ብሎ ነው የጠየቀው። በዚህ ጊዜ እርሱም የመለሰው መልስ ምንድን ነው? በዚህ ስፍራ ተገኘሁኝ ግን ወደ ባህሩ ወደ ወንዙ ወስዶ የሚጥለኝ ወደ ውሃ ውስጥ የሚከተኝ ሰው አጣሁ ምን ላድርግ ብሎ ጌታን ይጠይቀዋል ማለት ነው። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ያለው ሂደህ ወደ ውስጥ ግባ ወይ ደግሞ አልጋህን እና አንተን ይዤ ተሸክሜ ላስገባህ አልነበረም ያለ። ቀጥታ ያለው ምንድነው? ተነስ አልጋህን ተሸክመህ ሂድ አለው። ይሄ ብዙ ከብዙ ገቢረ ተአምራቶቹ መካከል አንዱ ይሄ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በተለይ በዚህ በምድር በሚመላለስበት ጊዜ ላይ እጅግ በጣም ብዙ ተአምራቶችን አድርጓል። ከነሱ መካከል አንዱ በዚህ በሉቃስ ወንጌል ምዕራፍ 18 ከቁጥር 35 ጀምሮ የምናገኘው አንድ ታሪክ አለ። ይሄ ታሪክ እንግዲህ ጌታ ኢየሱስ ክርስቶስ ወደ ኢያሪኮ በወጣ ጊዜ፣ በቀረበ ጊዜ አንድ ዓይኑ የማያይ አይነ ስውር ውር የሆነ ሰው በከተማይቱ አጠገብ ተቀምጦ ነበር። ጌታችንም ሲያልፍ ህዝቡ ብዙ ህዝቦች ይከተሉት ነበር። ክርስቶስን እጅግ በጣም ብዙ ሰዎች ይከተሉታል። ከሚከተሉት መካከል ግማሾቹ ደም ግባቱ ያማረ ስለነበረ የምግባቱን ለማየት ለምጻሞችን ከለምጻቸው ድዌዎችን ከበሽታቸው ይፈውሳቸው ስለነበረ ከዛ በረከት ለመካፈል ደግሞ ብሎም ደግሞ ሁለት አሳና አምስት እንጀራን ሲያበረክት ያዩ ሰዎች ስለነበሩ ከሚያበረክተው በረከት ለመመገብ የሚከተሉት ብቻ ለብዙ ምክንያቶች በብዙ ምክንያት የሚከተሉት ሰዎች ነበሩ እና ይህ አይነ ስውር ምንድን ነው ብሎ ይጠይቃል። ጌታ በከተማይቱ ሲያልፍ ብዙ ሰዎች ተከትለውት ከክርስቶስ ጋር ሲሄዱ እዛ የናዝሬቱ ኢየሱስ ነው ብለው ይነግሩታል። በዚህ ጊዜ ጩኸቱን ያሰማል። ይሄ ሰው በዚህ በሉቃስ ወንጌል ምዕራፍ 18 ላይ የምናገኘው ባለ ታሪክ ማለት እና ምንድን ጌታ ሆይ እያለ የናዝሬቱ ኢየሱስ ሆይ እያለ ይጮሃል ማለት። ክርስቶስን ተከትለውት የነበሩት ሰዎች ዝም በላንተ አፍን ዝጋ ይሉት ነበር። ጌታችን ኢየሱስ ክርስቶስ ግን ከዚህ በተለየ አደርግልህ ዘንድ ምን ትሻለህ? ምን እንዳደርግልህ ትፈልጋለህ? ብሎ ጠየቅ። ይህ አይነ ስውርም ጌታ ሆይ አለ፣ አይ ዘንድ ፍቃድህ ይሆናል። ይህንን እና ያለ ፍቃድህ ይሆናል። ጌታችንም አላሳፍረውም፣ እይ አለው። አይኑ በራለት። በማርቆስ ወንጌል ምዕራፍ 5 ከቁጥር 25 ላይ እንደዚሁ ታሪክ እናገኛለን። ያዳናቸው ሰዎች የሚታወሱበት ጊዜ ስለሆነ ማለት ነውና፣ በዚህ ታሪክ ላይ ደግሞ አንዲት ከ12 አመቷ ጀምሮ ደም ሲፈሳት የነበረች ሴት አለች። ይህች ሴት ያልሄደችበት መድኃኒት ባለ መድኃኒት የለም፣ ያልሄደችበት ሕክምና የለም። ባለጸጋ ናት፣ የገንዘብ የሀብት ችግር የለባት። ይህንን ደሟን ለማቆም ብዙ ጥራለች፣ ግን የእግዚአብሔር ጊዜ ገና ስለነበረ፣ የምትድንበት ጊዜ ገና ስለነበረ መድኃኒቶች ሁሉ እሷ ላይ ሊሰሩ አልቻሉ። እምነቷ ግን ሃያል ነበር። እምነቷ ግን ታላቅ ነበር። የጌታዬን የኢየሱስ ክርስቶስን የልብሱን ጫፍ ብነካ ወድናለሁ ብላ በልቧ አሰበች። እምነቷ ታላቅ ሆነ። በዚህ ጊዜ ብዙ ሰዎች ይከተሉታል ብያቸዋለሁና እሷ ስትሄድ፣ እንደውም መተርጉማኑ የሚናገሩት ደም ከመፍሰሷ የተነሳ ሰውነቷ ጠጠረን አምጥቶ ነበረ። ስለዚህ ሰዎች ይሸሿታል እንዳትነካቸው በኃጢአቷ ምክንያት በበደሏ ምክንያት የመጣ ነው ብለው ያስቡ ስለነበረ ይሸሿታል። ክርስቶስን የሚከተሉት የነበሩ ሰዎች ማለት ነው። በዚህ ጊዜ ሽሽት ሽሽት እያሉ ሲሄዱ መንገድ እየለቀቁላት ሄዱ ማለት ነው። ለእሷ የልቡነዋን ለመፈጸም ተመቻት። በዚህ ጊዜ የክርስቶስን የልብሱን ጫፍ ነካችው። እዚህ ኃይል ሲወጣ ተሰማው። እርሷም ደማቀጥ እንዳለ ተመልክታ በልባ ሴትን አደረገች። አንቺ ሴት እምነትሽ ታላቅ ነው እምነትሽ አድኖሻል፣ አላት። እጅግ ብዙ ገቢረ ታምራትን ክርስቶስ ያደርግ ነበር። በተለይ በዚህ በምድር በሚመላለስበት ጊዜ እጅግ ብዙ ብዙ ብዙ ነገሮችን አድርጓል። አይሁድ ግን ይከሱት ነበረ እና በዚህ የመጻጉዕንም ታሪክ ስትመለከቱ በቤተ ሳይዳ ወይ ደግሞ መመጠበቂያው ስፍራ ተጠመቀ አይደለም ያለው፣ በቃሉ ብቻ አልጋህን ተሸክመ ሂድ አለው ፈወሰው ማለት። ፈወሰው ለእግዚአብሔር የሚሳነው ነገር ስለሌለ ማለት ሰማያት በቃሉ የጸኑ አምላክ ስለሆነ፣ ምድር ያለ መሰረት የቆመች ስለሆነች ለእግዚአብሔር የሚሳነው ነገር ስለሌለ ማለት እዚህ አልጋህን ተሸክመ ሂዳለው በዚህ ጊዜ ለ38 ዓመት ተሸክማው የነበረችውን አልጋ እርሱ ተሸክሞ ሄደ ማለት ለማንም የማይቻልን ነገር ችሎ የነበረ ሰው በሽተኛ ነው አይደለም። ለ38 ዓመት ለ38 ቀን በአልጋ ላይ ተኝቶ መኖር ከባድ ነው። ይህ ሰው ግን የመድሃነኛው ጊዜ ይህ በሽተኛ ግን የመፈወሻው ጊዜ ገና ስለነበር ጊዜ ገቢር ለእግዚአብሔር እንደሚል የእግዚአብሔር ስራ ጊዜ እየጠበቀ ስለነበረ የሰው ጌታ ኢየሱስ ክርስቶስ መጥቶ በቃሉ ፈወሰው። ማለት በቃሉ ፈወሰው። ከዚህ ሁለት ነገሮችን እንመለከታለን። የመጀመሪያው በእምነት መዳን እንደሚቻል ቅድም ባለታሪኮቹን እንዳየናቸው አንድ ሰው ስላመነ ብቻ ይድናል። ማለት ያ ማለት ግን ስራ አይጠበቅብንም ማለት አይደለም። ሁለተኛው የምንማረው ከዚህ ያዳነንን አምላክ በንጹህ ልቦና በሃይማኖት በቀና ጎዳና መከተል በመልካም ስራ መተባበር ግዴታ ነው። ሁለተኛው ይሄ ነው። ለመጀመሪያው ማመን ማመን ብቻ ዋጋ ስለሌለው ሐዋርያው እንደተናገረ እንደተናገረ እምነት ያለ ስራ ብቻዋን የሞተች ናት። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ከንቱ ነው፣ ባዶ ነው። እምነት ያለ ስራ፣ ስራ ያለ እምነት ባዶ ነው ማለት ስለዚህ፣ መጀመሪያ በእምነታቸው ብቻ የዳኑ ሰዎችን እንመለከታለን ማለት ከዛ ከእምነት በኋላ ደግሞ ስራ ስለሚጠበቅባቸው ስራ ስራ መስራት እንዳለብን ጭምር ይሄ ወቅት ይሄ ጊዜ የሚያስተምረን ነው ማለት። እምነታቸው ያዳናቸው አሉ። እምነት አለኝ የሚል ስራ ግን ደግሞ የሌለው ሰው ከንቱ እንደሆነ ደግሞ ስራ ሲጨመርበት ደግሞ በዚህ እንመለከታለን። በሃይማኖት መጽናት፣ በምግባር መኖር፣ በበጎ ስራ መተባበር ሁለተኛው ከዚህ ታሪክ የምንማረው ነው። በዚህ ወቅትም በዚህ ጊዜ በዚህ ዐቢይ ጾም በተለይ ደግሞ በመጻጉዕ በሽተኛ የሚለው አሁን በጣም ብዙዎቻችን በሽተኞች ነን። የአካለ ስጋ ብቻ ሳይሆን የነፍስ በሽተኞችም ነን። ስለዚህ መዳን ያስፈልገናል። ወደ እግዚአብሔር መቅረብ ያስፈልገናል። ነፍሳችን መፈወስ አለባት ጾም ትፌውስ ቁስለ ነፍስ አይደል ቅዱስ ያሬድ የሚለው ስለዚህ ነፍስ ቁስል አላት ማለት ነው ስለዚህ በጾማችን በጸሎታችን በምጽዋታችን በስግደታችን ነፍሳችን ከቁስሉ ልትፈወስ ያስፈልጋል የነፍስ በሽታችንን የስጋ በሽታችንን ልንፈውስበት ይገባል የስጋ በሽታችን የሚፈወሰው አንዱ በጾም ነው ሁለት በንስሐ ነው ሶስት በቅዱስ ቁርባን በዋን ዋን ነው፣ በቅዱስ ሥጋው እና በክቡር ደሙ። ስለዚህ በሽታችን ሁሉ የሚፈወሰው ወደ እግዚአብሔር ስንቀርብ ነው። እግዚአብሔር መኖሩን ስናስብ በአንድ ወቅት ነው አሉና፣ አንድ ሰው በአንድ ማሳ ውስጥ ይገባና የእርሱ ያልሆነ ማሳ ውስጥ ገብቶ እሸት ቀጥፎ ቀጥፎ ቀጥፎ ሰርቆ ይዞ ይሄ ሊሄድ ያስባል። እዚህ በማዳበሪያው ውስጥ ሞላይ ሞላ ሞላ ሞላና፣ ማንም አላየኝም ብሎ ወደ ግራ ተመለከተ፣ ወደ ቀኝ ተመለከተ፣ ወደ ፊትም ወደ ኋላም ተመለከተ። ማንም ያየው የለም። እዛ የሚፈልገውን ነገር በማዳበሪያው ውስጥ ከተከ ከተከተተ በኋላ ተሸክሞ ሊወጣ ሲል የማሳው ባለቤት ከላይ ማማ ላይ ሆኖ ይመለከት ነበር እና ድንጋይ ወሮሮ ይመተዋል። ከዚህ ጊዜ ያ ሰውዬ ቀና ይላል። ቀና ብሎ ሲመለከት የማሳው ባለቤት እዛ ማማ ላይ የተቀመጠው ባለቤቱ ግን ምንድነው ያለው? አየህ አንተ የተመለከትከው ወደፊት፣ ወደኋላ፣ ወደ ግራና ወደ ቀኝ ነው። ሁል ጊዜ መመልከት ያለብህ ወዴት ነዋል? ወደ ላይ ነው። ስለዚህ ወደላይ ወደ እግዚአብሔር መመልከት ብንችል፣ ወደ እግዚአብሔር ማየት ብንችል ኃጢአትን አናደርግም በደልን አናደርግም። ክፋትን አናደርግ። እዚህ ሁልጊዜ እግዚአብሔርን ማየት ይጠበቅብናል። ለመዳናችን ምክንያት የሚሆኑትን ነገሮች ደግሞ መፈጸም ይጠበቅብናል እና ከመጻጉ የምንመለከተው የምንማረው ሁለት ነገሮችን ነው ማለት የመጀመሪያው እንደነገርኳችሁ በእምነት መዳን እንደሚቻል ነው። ሁለተኛ ነገር ደግሞ ያዳነንን አምላክ በሃይማኖት ጸንቶ በመልካም ስራ በመልካም ምግባር መኖርን ሁለት ነገሮች እንመለከታለን። ለምሳሌ በዚህኛው ለዚህ ምሳሌ የምንመለከተው እንመለከተው መግደላዊት ማርያምን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰባት አጋንንት በአጋንንት መንፈስ ተጠቅታ የነበረችውን ይህችን ሴት ከአጋንንቷ ክርስቶስ ይፈውሳታል። ተፈውሳም በሃይማኖት እንደጸናችና እግዚአብሔርን ከሐዋርያቱ ጋር ሆና እንዳገለገለችው ደግሞም የትንሣኤውን የመጀመሪያ ተመልካቹ ነው። ለዚህ ክብር መታጨት እጅግ በጣም ትልቅ ነው። ከአጋንንት ተፈውሳ እግዚአብሔርን አገልግላ የክርስቶስን ትንሣኤ ተመልክታ ለሐዋርያት የነገረች ቅድስት ሴት ነው። እዚህ በእምነት ጸንቶ በመልካም ምግባር በተለይ የፈወሰን ያዳንንን አምላክ አምኖ በጎ ስራ እያደረጉ መኖር ዋኖቻችን ያስተማሩ ናቸው። መጽሐፍ ቅዱስ የነገሩን የነገረናቸው እዚህ ሁለቱን ነገሮች በልቦናችን ልንይዝ ይገባል። ካልሆነ እንደ መጻጉዕ መጻጉዕ ተብሎ እንደተጠቀሰው ባለ ታሪክ በሽተኛ ተብሎ እንደተጠቀሰው ባለ ታሪክ ሁል ጊዜ በነፍሳችንም በስጋችንም በሽተኛ ሆነን ነው የምንቀረው። ማለት እግዚአብሔርን እንደሚፈውስ ግን በጣም ብዙ ምሳሌዎችን ማየት ይቻላል። ሁል ጊዜ እግዚአብሔር ለማዳን ቅርብ ነው፣ ለመፈወስ ቅርብ ነው። ለዚያ ነው በወንጌላችን ንስሐ በሚገባ በአንድ ኃጢአተኛ በሰማይ ትልቅ ደስታ ይሆናል ተብሎ የተጻፈ። አንድ ኃጢአተኛ ሰው ንስሐ ሲገባ፣ እኔና እናንተ ንስሐ ስንገባ፣ በሰማይ ደስታ ይሆናል። በሰማይ እግዚአብሔር አለ። እቺ በሰማይ ዙፋኑ ምድር እግሩ መረገጫ ስለሆነ እግዚአብሔር በሁሉ ቦታ አለ። ስለዚህ እግዚአብሔር ይደሰታል፣ ቅዱሳን መላእክት ይደሰታል፣ በሕይወት በበህራዩን እብራሂም ያሉ ቅዱሳን ይደሰታሉ ማለት። ስለዚህ መዳናችንን ከእግዚአብሔር ጋር ልናደርግ ያስፈልጋል። ይሄ ሳምንት እግዚአብሔር እንደሚያድነን በፍጹም ልባችን አምነን ትሩፋቶችን ማድረግ በተለይም ደግሞ ቤተ ሳይዳ የመጠመቂያ ስፍራ ነው። አሁን ደግሞ በየአድባራቱ በየገዳማቱ ልዩ ልዩ እግዚአብሔር ተአምራቱ የሚገለጥባቸው የጠበል ስፍራዎች አሉ። በእነዚህ ስፍራዎች እግዚአብሔር ከአጋንንት ሲፈውስ፣ ከድዊ ሲፈውስ፣ ለምጻቦችን ሲያነጻ አሁን ድረስ ተአምራቱን የምንመለከትባቸው ስፍራዎች አሉና በስሙ የተባረከ በቅዱስ ውሃ ውስጥ በጠበል ውስጥ ስንገባ የስጋ በሽታችን፣ ደግሞ የነፍስ በሽታችን እንዲሁ ይፈወሳል ማለት ነውና፣ እግዚአብሔር አምላክ ሁላችንን ድህነት ያምጣልን። ከበሽታችን እግዚአብሔር ይፈውሰን። ከጾሙ በረከት ለሁላችን ያድለን። ይቆየን።